ሰላም ጤና ይስጥልን ተመልካቾች፣ እንደምንቆያችው ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ ዴማ ሆፕ ሪልስቴት ተገኝተናል። ዴማ ሆፕ ሪልስቴት እንግዲህ አሁን ላይ በቦሌ መድሀኔአለም የተለያዩ አይነት የንግድ ሱቆችን እንዲሁም ደግሞ ቤቶችን ልዩ በሆነ ኦፈር ይዞላችሁ ቀርቧል። እኛም እንግዲህ ወደ ውስጥ ገባ ብለን ሙሉ መረጃን ወደ እናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብሯችን ቆይ ሰላም እንዴት ነሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። አድርሻሽ ነው ነገር መቅደል ላይ ትባላለው በዴማ ሆፕ ሪል ስቴት ውስጥ የሽያጭ አማካሪ ነው። መልካም። እኛም እንግዲህ ዛሬ ነገር ዴማ ነገር ከዚህ በፊት የሚታወቀው እናንተ መታችሁ እንዳያችሁት በሲግናል ሳይቱ ነው፣ ሲግናል ላይ ከ209 እስከ 290 ካሬ የሚሆኑ አፓርትመንቶችን ለግዛሪ አፓርትመንቶችን ገንብቶ አስረክቧል። እንዲሁም ደግሞ የንግድ ሱቆችን አስረክቧል። አሁን ደግሞ ሌሎች ሳይቶች አሉት። መልካም፣ ቀደም ብለን እንግዲህ እዚህ ዴማ ሆፕ ሪል ስቴት ላይ ተገኙታል። የተለያዩ አይነት ቤቶችን እዛች የቀረቡትን አዳዲስ ነገሮች ተመልክተን ነበር። ትምህርቶቻችን ደግሞ እንደሰብ ውስታም እንዲሆን ዴማ ሆፕ ሪል ስቴት ከሌላው በምን ለየት ያደርገዋል የሚለውን ነገር ፣ ምክንያቱም አሁን ከተማችን ላይ ብዙ አይነት ሪል ስቴቶች ይገነባሉ፣ ሱቆችም ሌሎች ነገሮችም አሉ እና የእናንተን ከሌላው በምን ለየት ያደርገዋል? የተለያዩ ነገሮችን ይዘው መጥተዋል። ኦኬ በመጀመሪያ ደረጃ ለየት የሚያደርገን ወደ ገበያው ስንገባ ጥንቅቅ ብለው ያለቁ አፓርትመንቶችንና ለግዣር የሆኑ ፊኒሽንግ ማቴሪያላቸውም ሃይ ኳሊቲ የሆኑ አፓርትመንቶችን ነው ወደ ገበያ ይዞ የመጣው። ሁለተኛው ነገር ደግሞ ዴሊቨሪ ታይም ነው። የግንባታ ፍጥነታችን ከሌሎቹ ስቴቶች ለየት ያለ ነው። በአጭር ጊዜቶች ውስጥ ስትራክቸር በመጨረስ እንዲሁም ደግሞ ፊኒሽንጎችን በመጨረስ እንታወቃለን ማለት ነው። አሁን ላይ እንግዲህ ሱቆችን ግዛች መታቸዋል እና ሱቃቸው ላይ ምን የተለያዩ ነገሮች አሉት እንዲሁም ደግሞ ካሪ ስፋት አማራጮች ስ ምንናያትል ናቸው ለውን ነገር ነገር ንገሽ እዚህ ጋር የምታየው ሳይታችን በቦሌ መድሀኔአለም የሚገኝ ሳይት ነው። ግራንድ ፕላስ ሀያ አራት ነው። ኦሬዲ ስትራክቸር ጨርሰናል። ሚያዝያ ላይ ነበረ ግንባታ የጀመርነው። ይሄ ህንፃ ሶስት ፔዝመንት አለው እስከ ስድስተኛ ድረስ የንግድ ሱቆች ናቸው። ሞል ነው። ለቢሮም የሚሆኑ እንዲሁም ደግሞ ለተለያዩ የንግድ አገልግሎቶች የሚሆኑ የንግድ ሱቆችን የያዘ ነው። ከስምንተኛ በላይ ላሉት ደግሞ የመኖሪያ አፓርትመንቶች ናቸው። ለግዛሪ አፓርታማ ነው ያለው። ከባለ አንድ መኝታ እስከ ባለ አራት መኝታ የያዘ ህንፃ ነው ማለት ነው፣ ይሄ ህንፃ እንዲሁም ደግሞ የጂምና ስፓ አገልግሎት ይኖረዋል። የመዋኛ ገንዳ ይኖረዋል። የከርሰ ምድር ውሃ፣ ባካፕ ጀነሬተር ሶስት ሊፍቶችን የያዘ ህንፃ ነው። ለኢቪ መኪኖች ደግሞ ቻርጂንግ ስቴሽን ያለው ህንፃ ነው ማለት ነው ሶ እዚህ ላይ የንግድ ሱቆቻችንን ለየት ባለመልኩ ያመጣ ነው። ምንድን ነው? ዳውንታውን ሞል ነው ይሄ፣ ቦሌ መድሀኔአለም ከአለምነሽ ፕላዛ አጠገብ የሚገኝ ከሀያ ካሬ ጀምሮ እስከሚፈልጉት የካሬ አማራጮች ድረስ ከትንሽ ካሬ እስከ ትልቅ ካሬ ከግራውንድ እስከ ስድስተኛ ድረስ ነው ይዘን የመጣ ነው ማለት ነው። ከሱቆቹ ጀምሮ እስከ ቤቶቹ ድረስ ነው። ሆ አፓርትመንቶችንም እየሸጥን ነው፣ ሱቆችንም እየሸጥን ነው። አሁን ላይ ለየት የሚያደርገን ነገር ምንድን ነው? ለበዓል የሚሆኑ አዳዲስ ኦፈሮችን እንዲሁም ደግሞ ጉርሻዎችን ይዘን መጥተናል ለየት ያደርገዋል። በተመሳሳይ ሁኔታ ከዚህ በፊት ያስረከብናቸው የንግድ ሱቆች አሉ። እነሱን እና ዲቴል ኢንፎርሜሽኖችን ደግሞ ሳይትም ሄደን እሰጥሻለሁ። አሁን እንግዲህ ካስረከባቸው ሱቆች መካከል አንዱ ላይ ተገኝተያዘ እና እዚህ ላይ ሳያለው ነገር አሁን ያለ ነው ሲግናል ላይ ካስረከብ ናቸው የንግድ ሱቆች ሁለተኛ ፍሎር ላይ ነው ያለ ነው። ልክ እንደምታዩ በሚያምር ፊኒሽንግ ማቴሪያል የተሰራ ሴራሚኮችም፣ እንዲሁም ደግሞ መስታወቶቹን እንደምታያቸው ምንም አይነት ድምፅ ከውጭ ወደዚህ ወደ ውስጥ የማይገባባቸው ማቴሪያሎች ናቸው የተጠቀምነው ነው። እንዲሁም ላይቶቻችን ደግሞ በሚፈልጉት መንገድ እነሱ በሚፈልጉት ነገር ኤዲት ማድረግ የሚችሉባቸው አይነት ፊኒሽንግ ች ነው የተጠቀም ነው። እንደዚህ ከፈለጉ በእንደዚህ አይነት ልክ እንደ ሾሩም የሚሆኑ የንግድ ሱቆችን ካልሆነም ደግሞ አነስ አነስ ያሉ ሱቆችን ማግኘት የሚችሉባቸው ናቸው። ይሄኛው ልክ እንደ ሳምፕላውሳችን ነው ማለት ነው። ለቦሌ ሳይት በጣም ሰፊ ነው። ለምሳሌ ይሄኛው ወደዛም ወደ ውስጥም ስላለው ኦልሞስት ወደ ሁለት መቶ ካሬ አካባቢ ይሆናል። ከዚህም ከካሬ ደግሞ አነስ ያለ በስፋት ይዛቸዋል ማለት ነው። ከዚህም አነስ ያለ መግዛት ትችላሉ። ከዚህም ደግሞ ተለቅ ያለ ካሬዎችን መግዛት ትችላሉ። ህንፃው እንደነገርኩሽ ወደ 1100 ካሬ ላይ ያረፈ ህንፃ ነው። በሚፈልጉት የካሬ አማራጮች እነሱ ብቻ ዋናው መፈለጋቸው ነው። ሌላ የምናየው ሳምፕል አለ። ሌላ የምናያቸው ሳምፕሎች አሉ። ሙሉን አስጎበኝሻለሁ አስባለሁ። እንመልከት። ሌሎችም ሰዎቻችን መተናል ። አሁን ቦሌ መድሀኔአለም ሃይስኩሉ ፊት ለፊት የሚገኝ ሳይት ነው ይሄ። እንደነገርኩሽ ቅድም ሞዴሉን እንዳሳየሁሽ አሁን እዚህ ጋር የምታያቸው የሱቅ ሞዴሎች ናቸው። ሱቅ መግዛት የሚፈልግ ማንኛውም ሰው እዚህ ጋር መጥቶ ከሳይቱ በተጨማሪ ሱቆቹ ምን ጋር እንደሚገኙና እይታቸው ወዴት እንደሆነ እንዲሁም ደግሞ ምን ያህል መተላለፊያ እንዳለውና ፍሎሩ ምን ምን ነገሮችን ያካትታል የሚለውን ነገር በዚህ ሞዴል ማየት ይችላል ማለት ነው። ስለዚህ ለእነሱ ግልጽ በሆነ መንገድ ነው ያስቀመጥ ነው። የተወሰነ ደግሞ አንቺ የምትገቢው ለምሳሌ ፍሎሮች ምን ምን ነገሮችን ይሄ ሳይታችን በአራቱም ሳይድ ቪው ያለው ሳይድ ህንፃ ነው ማለት ነው። ይሄኛው መንገድ የምታዩ ከቦሌ መድሀኔአለም ከኤድና ሞል አደባባይ ወደ ሀያ ሁለት የሚወስደው መንገድ ነው። በዚህ በኩል አለምነሽ ፕላዛ አለ። በዚህ በኩል ደግሞ የእኛ ቢሮ አለ ማለት ነው። በጀርባ በኩል ደግሞ ያለው የአትላስ ሳይድን ቪው የያዘ ነው ማለት ነው። ስለዚህ በሁሉ በአራቱም ጎን አዋሳኝ ቦታ ላይ ነው የሚገኘው በደንብ እንዲታዩ ደግሞ መስታወቶች ናቸው የተደረጉት። ሱቆቹ ኢቨን ግራውንድ ላይ ያሉ ሱቆች ባልከኒ ያላቸው ሱቆች ናቸው በብዛት። ይህንን ይመስላል። ሌላው ደግሞ ሶስት ኤሊቬተር አለው። ነዋሪ እና ነጋዴውን ለየት አድርገን እንትን ለማለት ሞክረናል። እዚህ ላይ ይህንን ይመስላል። ምን ያክል ጂፕላስ? ህንፃው ጂፕላስ 24 ነው ኖርማሊ ህንፃው ጂ ፕላስ 24 ነው። እዚህ ጋ ግን የንግድ ሱቅና ቢሮዎች እየሸጥን ያለ ነው ከግራውንድ እስከ ስድስተኛ ድረስ ነው ማለት ነው። ያ ደግሞ ቅድም የነገርሽኝ ነበር አዲስ ነገር አለ። ኦኬ፣ እዚህ ላይ አሁን ለበዓል የሚሆን አዳዲስ ኦፈሮችን ይዘን መተናል። እንደነገርኩሽ ቅድም ይሄ ህንፃ በአምስት ወራት ውስጥ የሚረከብ የንግድ ሱቆችን የያዘ ነው። አፓርትመንቶቹ ደግሞ በአንድ አመት ተኩል ውስጥ የሚረከቡ ናቸው። አፓርትመንቶቹ እንደምታዩቸው ከባለ አንድ መኝታ እስከ ባለ አራት መኝታ ድረስ በእንደዚህ አይነት አቀማመጥ ነው። አፓርትመንቶቹ የቱ ጋር ኤግዛክትሊ እንዳሉ እዚህ ላይ መተው ማየት ይችላሉ። ከሳይቱ በተጨማሪ ባለ አንድ መኝታ እስከ ባለ አራት መኝታ ስዊሚንግ ፑል አለው፣ ጂም እና ስፓ አለው። የከርሰ ምድር ውሃ ባካፕ ጀነሬተር እንዲሁም ደግሞ ሌሎች አገልግሎቶችን የያዘ አፓርትመንት ነው። ከ75 ካሬ ጀምሮ እስከ 217 ካሬ ድረስ አማራጮች አሉን ማለት ነው። ባለ አንድ መኝታ 75 እና 92 ካሬ፣ ባለ ሁለት መኝታ 116፣ 121 እና 132 ካሬ፣ ባለ ሶስት መኝታ 161፣ 170 እና 171 ካሬ፣ ባለ አራት መኝታ ደግሞ 217 ካሬን የያዘ አፓርትመንት ነው ማለት ነው። ቅድመ ክፍያቸው 25 ፐርሰንት ናቸው። እዚህ ላይ የሚገዙ ሰዎች ሁለት አይነት አማራጭ አላቸው። የመጀመሪያው ኖርማል አከፋፈላችንን መከተል ይችላሉ። ሁለተኛው ደግሞ ካሽ መክፈል። ኖርማል አከፋፈላችን ምንድን ነው? ግራውንድ እና ፈርስት ፍሎር ላይ ለሚገዙ ሰዎች 30 ፐርሰንት ነው። 30 ፐርሰንት ይከፍላሉ፣ ቅድመ ክፍያው ማለት ነው። ከዛ በኋላ ያለውን ደግሞ በቀጣይ ሂደቶች እየከፈሉ ይሄዳሉ ማለት ነው እስኪረከቡ ድረስ። ከሁለተኛ በላይ ላሉት ደግሞ ከ25 ፐርሰንት ጀምሮ መክፈል ይችላሉ እስከሚፈልጉት ድረስ ማለት ነው። ቀሪውን ደግሞ በክፍያ በግንባታ ሂደት እየከፈሉ የሚሄዱት ነው። ኦልሬዲ ወደ ውስጥ ስ ገብተናሳ ይሻሉ ዲፕሰም ተሰርቶለታል። ወደ ኦፈሩ ደግሞ ሲመጣ ስፔሻ ከሁለተኛ እስከ ስድስተኛ ድረስ ለሚገዙ ደንበኞቻችን ከ30% እስከ 40% ድረስ የሚደርስ ዲስካውንቶችን እናደርጋለን ማለት ነው። በትክክል ግን የነገረሽን ነበረ እስከምፈልገው ጊዜ ገደባለሁ ጊዜም ወይስ ደግሞ ድረስ ይችላል። ኦኬ ይሄኛው ካሽ ለሚከፍሉ ሰዎች እጅግ በጣም ተመራጭ ነው። ምክንያቱ ደግሞ እዚህ አካባቢ የቁልፍ ሽያጮች ለኪራይ የሚሸጡበትን ዋጋ ነው ይዘን የመጣ ነው። ትንሹ ዋጋ 3.6 ሚሊዮን ጀምሮ ነው። 3.6 ሚሊዮን ብር ያላቸው ሰዎች እዚህ ላይ ሱቃቸውን ገዝተው ከአምስት ወራት በኋላ መረከብ ይችላሉ። ከዛ በተጨማሪ ደግሞ በአከፋፈል ሂደት መክፈል ፈልጋለሁ ለሚል ሰው ደግሞ ከ8 እስከ 12 ወራት ድረስ ከፍሎ ማጠናቀቅ ይጠበቅበታል ማለት ነው እዚህኛው ላይ እንደነገርኩሽ አሁን ከግራውንድ እና አንደኛ ላይ 30 ፐርሰንት ነው ቀድመ ክፍያ ብይሻለሁ። ነገር ግን ካሽ ለሚከፍሉ ሰዎች 20 ፐርሰንት ዲስካውንት እናደርግላቸዋለን ማለት ነው። አዎ ካሽ ሲሆን አንደኛ ምንድነው የሚጠብቁት ጊዜ በጣም ትንሽ ነው። ግንባታውን ደግሞ ኦልሞስት አምስት ወራት ጊዜ ውስጥ ነው እዚህ ጋር የደረስነው። አሁን ደግሞ የቀሩን አምስት ወራት ናቸው ለማስረከብ። አምስት ወራቱንም ግማሽ ላይ ደርሰናል ማለት ነው። ስለዚህ ካሽ ለሚከፍሉ ሰዎች እጅግ በጣም ተመራጭ ነው። ካሽ ባይከፍሉም ደግሞ አንዳንድ ኦፈሮች ይኖሩናል። እነዚህ ደግሞ ቢሮ መጥተው ለሚያነጋግሩን ሰዎች ዲስካውንቶችን እናደርጋለን ማለት ነው። ከሁለተኛ እስከ ስድስተኛ ድረስ ላሉት እንደነገርኩሽ ካሽ ለሚከፍሉ ሰዎች ነው ዲስካውንት የምናደርገው። ያ ማለት እነሱ 60 ፐርሰንት ይከፍላሉ፣ እኛ ደግሞ አርባ ፐርሰንቱን እንከፍልላቸዋለን ማለት ነው። በጣም አሪፍ አማራጭ ነው እያስባለሁ። ቀጣይ ደግሞ ወደ ሳይቱ ሚሄድ ና እንችላለን ውስጥ አሁን እንግዲህ ሳይት ላይ መጥተናል እና አሁን ስላለበት ፕሮግረስ ቅድም የነገርሽኝ ነበር። ከዚህ በኋላ ለመጠናቀቅ ትንሽ ወራቶች ናቸው የሚቀሩ ብለሽኝ ነበር እና አሁን ላይ በምን አይነት ፕሮግረስ ላይ ይገኛል? አሁን እንደምታየው ስትራክቸር ጨርሰናል የዚህን ህንፃ ነገር ግን ቀድመን የምናስረክበው የንግድ ሱቆችን ወይም ደግሞ ለቢሮ አገልግሎት የሚውሉትን ነው። ያ ማለት ከግራውንድ እስከ ስድስተኛው ፎቅ ድረስ ያሉትን በአምስት ወራት ውስጥ ብቻ እናስረክባለን ማለት ነው። አፓርትመንቶቹን ደግሞ በአንድ አመት ተኩል ውስጥ እናስረክባለን። ኦልሬዲ የአምስት ወር ፕሮግረስ ነው፣ ሚያዚያ ላይ ነው የጀመርነው ግንባታውን። አሁን እንደምታየው ግራውንድ ፕላስ ሀያ አራት የሆነ ህንጻ ጨርሰናል ማለት ነው። ልው ለመጠናቀቅ ምን ያክል ጊዜ ይቀረዋል? ሙሉ ለሙሉ ለመጠናቀቅ ህንጻውን ለመጠናቀቅ ሙሉ ለሙሉ አፓርትመንቶቹንም ጨምረው አንድ አመት ተኩል ይቀረዋል፣ ተኩል ይቀረዋል። ስለዚህ በአንድ አመት ተኩል ጊዜው ተጠናቋል። ከዛ በፊት ቀድሞ መግባት አሁን ይችላለ ደሞ? አዎ፣ የንግድ ሱቁ ቀድሞ ነው ስራ የሚጀምረው። ከአምስት ወር በኋላ ስራ ይጀምራል ማለት ነው። እዚህ ላይ የገዙ ደንበኞቻቸው ከአምስት ወር በኋላ ሙሉ እቃቸውን ይዘው ገብተው ኖርማል ሞል መሆን የሚችል ህንፃ ነው ማለት ነው። መልካም እንግዲህ ሱቆችንም ሊሆን ይችላሉ፣ ቤቶችንን ለመግዛት ይፈልጉ ምናልባት ደግሞ እዚህ ሀገር ሰዎች ሊኖሩ ይችላሉ እና እናንተ በምን ሊያገኛቸው ይችላሉ? ከታሽ በምናስቀምጥላቸው ስልክ ቁጥሮች፣ በዋትሳፕም፣ በቴሌግራምም እንዲሁም ደግሞ ቀጥታ በመደወል እኛን ማግኘት ይችላሉ ማለት ነው። እኛን አግኝተውን ሙሉ መረጃውን እንዲሁም ደግሞ የሳይት ጉብኝቱን በኛ በኩል አድርገው ወደ ግዢ መሄድ ይችላሉ ማለት ነው። ምምን ነገሮች ሳማንተ መምጣት አለባቸው በመጀመሪያ ደረጃ ገዢዎቹ እነሱ ከሆኑ የራሳቸውን የታደሰ መታወቂያ ብቻ ነው የሚያስፈልጋቸው። ከዛ በተጨማሪ ደግሞ ገንዘቡ እጃቸው ላይ ሊኖር ይገባል ማለት ነው። ተወካይ ከሆኑ ደግሞ ተወካይ የሆኑበትን ህጋዊ ውክልና እንዲሁም ደግሞ የባለቤቱን መታወቂያና ገዢ መታወቂያና የነሱን መታወቂያ ይዘው መምጣት ይኖርባቸዋል። ከዛ በተጨማሪ ደግሞ እንዳልኩሽ ገንዘቡ ዋናው ነገር እሱ ነው ዋናው ነገር ገንዘቡ ነው መልካም እሺ በእኔ በኩል ያለኝ ነገር እጨርሻለሁ አንቺ ደግሞ ቀርን ምክል ተስተላለፊው መለክት ካለ ንገሪንና እናጠቃልላለን ሌሎች ተጨማሪ ሳይቶች አሉ ሳይቶቻችን ያሉት ሾላ ቦሌ 24 ጋማለን ቦሌ 24 ጋር ያለው ሳይታችን ለገና የሚረከብ ነው አፓርትመንቶቹም የንግድ ሱቆችን እዛ ላይም በተመሳሳይ ሁኔታ ከሀያ ካሬ ጀምሮ የንግድ ሱቆችን ባለ አንድ እና ባለ ሁለት መኝታ ደግሞ አፓርትመንቶችን ማግኘት ይችላሉ። እዛ ላይ በጣም ጥቂት የሆነ አማራጭ ነው ያለን። ከዛ በተጨማሪ ሾላ አፓርትመንታችን ላይ ደግሞ የንግድ ሱቆችን ከ17 ካሬ ጀምሮ እዛ ላይም ማግኘት ይችላሉ ማለት ነው። ስለዚህ የተለያዩ አይነት አማራጮች አሉ። እኛ ጋር ቢመጡ ሁሉም ቦታ አማራጮች ስላሉን ከአማራጮቻችን ውስጥ አንዱ ጋር ማረፍ ይችላሉ ማለት ነው። መልካም። እኛም እንግዲህ ብዙ መረጃዎችን ተመልካቾቻችን አግኝተዋል ብዬ አስባለሁ። ተጨማሪ የሚጠይቋቸው የተለያዩ ነት መረጃዎች ካሉ ከታች ቁጥር ስለምናስቀምጥላቸው ደውለው መጠየቅ እንዲሁም ደግሞ ቤቶችን እንዲገዙ መልእክት እናስተላለፋለን። በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ።